ስታመም ስደክም፣ ስራብም ስጠማም፣ ስታረዝ ስቸገር፣ ሳይጠይቀኝ መንደር ሳይለኝ ወይ ሳይለኝ ሰፈር ስወጣ ጎዳና የዕለት ጉርሴን ፍለጋ እንዲሁም ልመና አቅሜር አልፈቅድ ብሎ ሳድር ከበረንዳ ብርድና በረዶ ማረፊያ ሲያደርገኝ የት ላይ ነበራችሁ? የትስ ተኝታችሁ የትስ ቁጭ ብላችሁ አሁን የመጣችሁ? መሬት ስለቅ ስሰናበታችሁ! ከአፈር ውስጥ ስገባ በሐሜት አደንጋ በሚረባ በማይረባ ለማንሳት ለመጣል አይ የሰው ነገር ያሳዝናል። ግን በማስመሰል ምን ይገኛል? ምን ይመጣል? እና ምድራውያን አደራ ለህሊና ስራ ቅድሚያ፣ የፈጣሪን ህግ አክብር ጌታህንም ፍራ። ሰላም ሰላም! የተወደዳችሁ እና የተከበራችሁ የቻናሌ ቤተሰቦች እንደምንቆያችሁ፣ እንደምንስከሳ ደረሳችሁ፣ በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ የመጣሁበት ዋናው ሀሳብ አጀንዳ ምንድነው? አንዳንድ ከሚገጥሙ ነገሮች ከምናስተውላቸው ነገሮች አንዳንድ በጣም የሚገርመኝ ነገር ስላለን እሱን ትንሽ ለማለት ያህል ነው። ምንድን ነው? ብዙ ጊዜ አንዳንድ ደካማ ወገኖቻችን የሚበሉት ያጡ መንገድ ላይ የሚወጡ ለልመና እጃቸውን የሚዘረጉ ታመው ብርድ ላይ የሚሰቃዩ ደግሞ በጣም ታመው ሆስፒታል የሚሰቃዩ ጤና ጣቢያ የሚሰቃዩ ማለት የሚረዳቸው የሚያግዛቸው ለመድኃኒት አጠው የሚቸገሩ ዘመድ ወገኖቻችን ሲቸገሩ ብዙ ጊዜ ማለት እያለን ብዙዎቻችን ኢግኖር እናደርጋቸዋለን፣ ችላ ብለናቸው እናልፋለን። በእርግጥ በአሁኑ ሰዓት ያው ጤነኛውን ሰው ሲለምን ታገኛላችሁ። ማለት መለመን ካለበት ወይ ደግሞ መረዳት ካለበት ሰው ውጭም እንደዚያ ነገር ስራ ላይ የሚሰማሩ እንዳሉ ሆኖ ነገር ግን እነዚህ የደከሙት ሰዎችን ብዙ ጊዜ ለዳቦ እንኳን የሚበቃ ብር ራሱ ስንሰጥ ራሱ ለዳቦ የሚበቃ ነገር አናደርግም እና ይገርመኛ አሁን ለምሳሌ በዚህ ሰዓት ይታወቃል የኑሮ ውድነት ምን ያህል እንደሆነና ላንሰጥ እንችላለን፣ ግን ስንሰጥ አንድ ብር ሃምሳ ሳንቲም የምንጥል ሰዎች ግን በአንድ ሰጥ ይሻላል ምን ያደርጋል። በእርግጥ እሳቢው ተጠራቅሞ የሆነ ነገር ይገዛላቸዋል ተብሎ ነው። ግን በአሁኑ ሰዓት አንዳንድ ብር ተጥሎ ከስንት ከአስር ሰው ያም ለሎ ውስጥ ለ12 ሰዓት ከዛ በላይ ተቀምጦ አስር ብር ቢያጠራቅም ምንድን ነው በነፊቱ ቢቀር እኮ ይሻላል። ያ ሰው ብር አላገኘ ብሎ እንትን ከሚል ወደ ፈጣሪው ቢጸልይ ይሻላል እኮ። እና ምንድን ነው ብዙ ጊዜ አይታችሁት ከሆነ ማለት ነው፣ አንድ ሰው እንደዚህ ተቸግሮ በጣም ተቸግሮ ደክሞት አሞት በርዶት እርቦት ጠምቶት እያየ ነው ብዙ ጊዜ እናልፈው እና እንግዲህ በዛ አጋጣሚ ዋናው እዛ እንግዲህ ርቦት ሊሆን ይችላል፣ በብርድ ምክንያት ሊሆን ይችላል፣ እንግዲህ በሌላም ምክንያት በሕይወት ላይ ቆይ ይችላሉ እና ሊያልፍ ይችላል እና ያኔ ስንቶቻችንን ማለት የአዞ እንባችንን እየመዘዝን እያንጠባጠን ከንፈራችንን የምንመጥ ይሄ በጣም በባህላችን ላይ በጣም እኔ ጥሩ ያልሆነ ባህል ነው ማለት ልቅሶ የምንሄደው ብዙ ሰው ከተወሰነ ሰው በቀር አብዛኛዎቻችን ለዛ ሰው ወይ ደግሞ ለማስተዛዘን አይመስለኝም እና ስታዩት ስናየው ዝም ብለን ምንድን ነው የሐሜት በጎን ለጎን መጎሻሸም ስለ ሰውየው ታሪክስ ይሁን ነገር ሌላ ሌላ ነገር ነው የምናወራው እና የዓለምን አስፈለገ ለማስተዛዘን ከሆነስ የሄድ ነው ለምን ያው የምንችለውን አድርገን ልስ አወጣን፣ ሌላው ወሬ ወደ ጎን፣ ወይ ደግሞ ለፈጣሪ ትተን ለምን አንሄድም? የት ነው የተሰበረው? የት ነው የተጣመመው? ችግሩ የጠማማ ነገር የት ነው? አንድ ሰው መታገዝ ያለበት የት ላይ ነው? ኦልሞስት ህይወቱ በህይወት እያለ ነው። ከሞተማ ሞተ ነው። ውጭ ላይ አውሮ ቢበላንስ ብንቀርስ? በእርግጥ ሰው ለራሱ ሲል ሊሆን ይችላል ለዛ የሚያደርገው ግን ለየዛኛው ሰው ግን ቀድሞ ቢያደርግለት ቢያንስ መቆየት የነበረበትን ሰዓት ያው በእርግጥ እድሜን የሚወስነው ፈጣሪ ነው እና ነገር ግን ምናልባት ሊቆይ ይችል ይሆናል። እነዛን ነገሮች እነዛን ፌኖሚኖች ወይ እነዛን ነገሮች ልናሳልፍለት እና በእርግጥ ይህን ያደረገው ይሄ ማህበራዊ ያን መኖራችን ሊሆን ይችላልና። ብዙ ማስመሰሎች አሉ። ብዙ ማስመሰሎች በውስጥ ሌላ በውጭ ሁለት አይነት ማለት ነው። በውጭ ሌላ ቆዳ፣ በውስጥ ሌላ ቆዳ እና በጣም አስቸጋሪ ነው። እንደኔ ያው መቅረፍ በቀላሉ መቅረፍ የሚቻል አይመስልም። ከባድ ነው። ነገር ግን ጥሩ ባህል አይመስልም። ጥሩ ባህል አይመስልም። ለምን የሌለን ስንባስ እናወጣለን እናመጣለን? ለምን ደግሞ ሳናዝንለት ሳናዝን ለምን ከንፈራችን ስንመጣለን? መሆን ያለበት ምንድን ነው? መጀመሪያ ይቻሉ ማለት ለአንችል አቅማችን ላይ ፈቅድ ይችላል። ሁሉም ሰው አቅሙ ላይ ፈቅድ ይችላል። ግን አቅሙ ላይ የፈቀደው ማድረግ በሚችልበት ሁኔታ ማድረግ ቢችል ለቅሶውን ከማሰብ ሰውየውን ስለማዳን ሰውየውን ስለማቆየት ባይቆይ እንኳን ራሱ

እግራቸው ሁለት እግራቸው የማይሰራ ላይ ቁጭ ሌላ አካል ክፍል ስንኩላን እንዲሆን ይችላል። መስራት የማይችሉ እና ለነዛ ሰዎች ማለት ይህኔንትን ምንድን ነው በቃ ምንም አይነት ጥቅም የሌለው ነገር ከመስጠት ቢቀር ይሻላል። ባይ አንድ የሆነ ነገር ያደርግበታል ብለን ካላሰብ ለምን እናደርጋለን? ለምሳሌ አንድ ሰው ዳቦ እንግዲህ ዳቦ አስር ብር እና ከዛ በላይ ነው። ስለዚህ አምሳ ሳንቲም ብንጥል ምን ይሰራለት አለ ላይ ሰው ስለዚህ ቢያንስ አምስት ብር ብንሰጥ አዚ ኤግዛምፕል ነው አምስት ብር ብንሰጠው ቀጣይ ደግሞ አምስት ብር ይሞላለት እንድ የራበውን ማስታገስ ይችላል ማለትም ነገር ግን ያ ሰው ራቤ ብሎ ነው የመጣው ዳቦ ሊያገኝ ነው የመጣው ስለዚህ አምሳ ሳንቲም እንደዚህ ሲደቅም በኋላ ያ ሰውዬ ያ ብር ሳይሞላለት ሁሉም ውስጥ በራብ ሊሞት ነው ማለት ነው። እና ምንድ ነው ብዙ እንደዚህ አይነት ባህሎች መቅረፍ ብንችል ይቻላል። አይቻልም ግን ከባድ ነው፣ ከባድ ነው ለመቅረፍ በጣም አስቸጋሪ ነው። እና ግን የማይቻል ደግሞ አይደለም። ቢያንስ የምንችላቸውን በእርግጥ እኔ በእኔ እምነት ብዙዎቻችን ስለምንከፋን ነው እንጀር ስበር ስለምንተጋገዝ ይህን ያህል ማለት የግድ ብር ብቻ አይደለም። አንድ ሰው የሚተጋገዘው ብር ብቻ አይደለም፣ ኢኮኖሚካሊ ብቻ አይደለም። በአካባቢ ድጋፍ ልንሰጥ እንችላለን፣ የሞራል ድጋፍ ልንሰጥ እንችላለን። በቃ አይዞ ማለት ራሱ አይዞ በርታ ማለት ራሱ እንትን ነውና ብዙዎቻችን ግን አይደለም፣ እንደዚህ የደከሙትን ልንረዳ ያልደከሙትንም ለማድከም ለመክፋት ወደ ገደል ለመጥፋት የምንጥር ብዙ ነን እና እንዲያው ከእንደዚህ አይነት ነገር በጣም መንገዳችንን ቢያስተካክልልን ልመናችንም፣ ጽረታችንም ምኞታችንም ነው ማለት ነው። እና እንግዲህ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስኪ የእናንተን ሀሳብ አስተያየት፣ ሰጀሽን ከኮመንት መስጫ ሳጥን ውስጥ እስቲ ያስቀምጡልን የእናንተን እይታ ማለት ነው። እንግዲህ እኔንም ለመተቸት ሊሆን ይችላል። ለምን እንደዚህ አነሳ? ይ ባህላችን ነው፣ ካልቸራችን ነው፣ እውነት ነው የሚልም ሊኖር ይችላል። ከዛ ደግሞ የራሱን ሀሳብ ይዞ ሊመጣ የሚችል ሰው ሊኖር ስለሚችል አይ ወልካም። ስለዚህ በሌላ ርዕስ በሌላ ሀሳብ በሌላ አይዲያ እስከምንመጣ ሰናይ ጊዜ ይሁንላችሁ። አብራችሁ ስለቆያችሁ ምስጋናዬ ከልብ ነው ማለት ነው። ሰናይ ጊዜ ይሁላችሁ። ስላዳመጣችሁ ላይክ ስላደረጋችሁ፣ ሰብስክራይብ ስላደረጋችሁ፣ ኮመንት ስላደረጋችሁ እና እንዲሁም ሸር ስላደረጋችሁ ምስጋናዬ ከልብ ነው። በድጋሚ ደህና ሰላም ይሁላችሁ። ወዳችኋለሁ።